የስኳር በሽታ በሚኖርበት ጊዜ እንግዲህ የስኳር ኮንትሮል ጥሩ እንዳልሆነ የሚያመላክቱ አኪዩት ሊም በአጭር ጊዜ ሂደት ስኳር በጣም ከፍ ማለቱን ከዛም ባለፍም ደግሞ ኦቨር ታይም ክሮኒክሊ ስኳር በጣም ከፍ ማለቱን የሚያሳዩ ምልክቶች አሉ። ጥቂቶቹም ሜንሽን አደረግላቸዋለሁ። አንደኛ፣ ያልታሰበ ያልታቀደ ከፍተኛ የሆነ የክብደት መቀነስ። ይህ የሚያሳየው ኢንሱሊን በሚገባ እየተመረተ አለመሆኑ ነው ወይም ደግሞ በቂ የሆነ ሪስፖንስ አለመኖሩ ነው ለኢንሱሊን። ሰው ኢንሱሊን በበቂ ሁኔታ በማይመረትበት አይነት ሁኔታ ሴሎቻችን ስኳርን ለሃይል መጠቀም አይችሉም። ስለዚህ የሚጠቀሙት ስብን ከዛም ባለፈም ደግሞ ፕሮቲንን ነው። ሶ መስላችን ጡንቻዎቻችን ውስጥ ያሉ ፕሮቲኖች ኤክሴሲቭሊ ጥቅም ላይ ይውላሉ፣ ከዛም ባለፈም ደግሞ ስብ በከፍተኛነት ጥቅም ላይ ይውላል። ስለዚህ የሰውነታችን እየሰመጠን ከዛም ባለፈም ደግሞ የጡንቻዎቻችን እንግዲህ መጠን እየቀነሰ ይመጣል ማለት ነው፣ ክብደት እንቀንሳለን። ይሄ ምግብ እየተበላ ኖርማል ምግብ እየተበላ የሚቀነስ የክብደት ሁኔታ ነው የምነግራችሁ እንጂ ኢንቴንሽናሊ የምንቀንሰው አይደለም። አንድ ሁለተኛ፣ በጣም ኤክሴሲቭ የሆነ እየጥም ኤክሴሲቭ የሆነ የሽንት ስሜት፣ ሰው ቶሎ ቶሎ መሽናት። ይህ ማለት በጣም ጉሉኮስ ወይም የስኳር መጠን በጣም ከፍ ያለ ስለሆነ በሰውነት ውስጥ ኩላሊታችን በተቻለው መጠን ይህን ኤክሴስ የሆነ ስኳር መጠን በሽንት መልክ እንዲወገድ ያደርጋል። ያ በሚሆንበት ጊዜ ምንድነው የሚያደርገው? የጥም ስሜት ይኖራል። ስለዚህ ብዙ ውሃ ለመጠጣት የመፈለግ ፍላጎት ይኖራል። ይህንን ፖሊ ዲፕሲያ ፖሊዩሪያ እንላለን። ከፍተኛ የሆነ የሽንት መጠን፣ ከፍተኛ የሆነ የጥም ሁኔታ። ሶስተኛው የድካም ስሜት፣ የኃይል ማጣት። ይሄ ከምን አንጻር ይመጣል? ሰውነታችን ግሉኮስ መጠቀም አይችልም። ሴሎቻችን ስኳርን ለኃይል ፍጆታነት መጠቀም ስለማይችሉ እንደሚፈለገው ኃይል ሊመረት አይችልም። በዚህ ምክንያት የኃይል እጥረት አለ፣ ስለዚህ የድካም ስሜት ይኖራል። አራተኛ ብለርድ የሆነ ቪዥን የብዥታ አይነት ስሜት፣ ከፍተኛ የሆነ ስኳር በሚኖርበት ጊዜ ሌንሶቻችን አካባቢ ከፍተኛ የሆነ የፍሉድ ምክንያቱም ብዙ ስኳር በሚኖርበት ጊዜ ብዙ ውሃ ኤሪያው ላይ ድሮ ያደርጋል። በዚህ ምክንያት ክላውዲነስ ይኖራል። ቴምፖራሪ የብለሪንግ የብዥታ አይነት ነገር ሊኖር ይችላል። የሚቀጥል ከሆነ ደግሞ የስኳር ኮንትሮል በዛ የሚቀጥል ከሆነ ደግሞ ሌሎች ጉዳቶችን እየመጡ ይሄዳሉ። አምስተኛ በተለይ እግሮቻችን ወይም እጆቻችን ላይ የተጠጣዜ አይነት ስሜት ወይም ደግሞ በደንብ ፊል ሴንስ የማድረግ ነገር ካለ ነርቮቻችን በዚህ ከፍ ባለ የስኳር ሁኔታ እየተጎዱ መሆናቸውን የሚያሳይ ነው። ስድስተኛ ከፍተኛ የሆነ የኢንፌክሽን ሪስክ ቶሎ ቶሎ ለኢንፌክሽን መጋለጥ ከኢንፌክሽን ቶሎ ቶሎ አለማቀቅም ትንሽ ቁስል ኖሮ ያቁስል ቶሎ የማይደን ከሆነ ሪከረንት የሚሆን ከሆነ በተለይ ቆዳችን ላይ ወይም ደግሞ ሽንት አካባቢ ያለ ኢንፌክሽን የሚመላለስ ከሆነ የማይደን ቶሎ የማይለቅ ከሆነ ይሄ አንድ ሌላ ምልክት ነው። ሌላኛው በተለይ የሙድ ችግሮችም አንዳንዴ ከፍ ይላሉ። የስኳር መጠን ኤክሴሲቭሊ ከፍ በሚልበት ጊዜ የሙድ ስዊንግ፣ የኢሪተቢሊቲ፣ የአንዛይቲ ከዛም ባለፈም ደግሞ የስሊ ዲስተርባንስም የሚኖርበት አይነት ሁኔታ አለ። ስለዚህ እነዚህ ጥቂቶቹ ናቸው፣ ሙሉ ሊስት አይደለም፣ ግን እነዚህ ሜጀር የሆኑ የሚታዩ ምልክቶች ናቸው። ከዚህም ውጪ ብዙ ምልክቶች አሉ። ከፍ ያለ ስኳር እያንዳንዱን የሰውነት ክፍል አፌክት ያደርጋል፣ ብዙ ምልክቶችንም ይዘው ይመጣል። ነገር ግን እነዚህ ምልክቶች ካሉ ስ ወርኒንግ ሳይን ማለት ነው።